ሰላም ሰላም፣ ጤና ይስጥልኝ የሰኒ ቤተሰቦች እንደምን አደራችሁ፣ እንደምን አረፈዳችሁ፣ እንደምን ቆያችሁ? ሰላማችሁ በይ እያላችሁበት ይብዛልኝ። ውድ የሰኒ ቤተሰቦች እንዴት ናችሁ? ሁላማን ሁሉ ሰላም፣ እግዚአብሔር ይመስገን። እንዴት ናችሁ? ሁሉ ሰላም ነው፣ እግዚአብሔር ይመስገን። ወደ ቻናል የመጣችሁ ሰብስክራይብ፣ ላይክ፣ ኮሜንት የምትሰጡኝ የእውነት ለእናንተ ቃላት የለኝም፣ በጣም ነው የማመሰግነው። ክብር አድልልኝ እግዚአብሔር ይስጥልኝ። የምር በጣም ደስ የሚል ቤተሰቦችን ያለኝና እግዚአብሔር አምላክ ይህን ልባቸው አይቀየርባቸው ጌታን ደስ ብሎኛል እና ማለት ነው። ትናንትና መለኛው ሪከርድ ሰብረዋል። ባይዘወይ የምር በአንድ ሰዓት ውስጥ ዋን ኬን ገባው። በአምስት ሰዓት ውስጥ ሀያ ሁለት ሺ ኬን ገባው። በአስራ አምስት ሰዓት ውስጥ ማለት ነው 24400 ሰብስክራይብ ነው ያገኘው። በጣም ሪከርድ ዘብሯል። በጣም ማለት ነው አስባችሁታል? በ24 ሰዓት ውስጥ ስንት እንደሚገባ ማለት ነው። ወንድሙ በ24 ሰዓት ውስጥ 30 ሺህ ነው የገባው ማለት ነው። እሱ ደግሞ ኦልሞስት በቃ ሪከርዱ ሰብሯል ማለት ይቻላል። ወደ 40 ይገባል ማለት ነውና ደስ ይላል። በጣም ማለት ነው። መለኛው ይገባዋል። መስራት የሚፈልግ ልጅ ነው፣ ተጫዋች ነው፣ ቀንም ነው አንደኛው ሙሽራም ነው ማለት ነው። እና ይገባዋል። በነገራችን ላይ የሰርጉ ቪዲዮ የዛኔ ከፍተውለት ቢሆን የሰርጉ ቪዲዮ ቢጭ ነው የምሬ ነው ምላችሁ። በአንዱ ቪዲዮ ራሱ ሞኔ ይሆን ነበረ ስንት ሰብስክራይብ እንደሚገባው ማለት ነው። እና የዛኔ ትንሽ ተሸውደዋል። ጨረቃዎቹ የዛኔ ቢከፍቱለት የምር ቪዲዮን በጣም ነበር የሚታየው ሰብስክራይ በጣም ነበረ ሀይ የሚሆነው። እናም ደግሞ ወዲያውኑ ነበረ ሞኒ የሚሆነው ማለት ነው። አሁንም አይሆንም ማለት አይደለም፣ ግን የዛኔ የራሱ ማለት ሜሞሪ ሆነው ነበረ። በራሱ የሰርጉ ቪዲዮ የራሱ የሰርግ ቪዲዮ ነው በራሱ ቻናል ሲጭነው በጣም ደስ ይል ነበረ፣ ምክንያቱም ልጆቻቸውም ስለሚያዩት ማለት ነው። በራሳቸው ቻናል በራሴ ቻናል ከፍተን ምናምን ሲሉ ሲያሳዩአቸው በጣም ሚሞሪ ይሆን ነበረ ብዬ አስባለሁኝ። ትንሽ እየጨረቃዎች እዚህ ላይ ትንሽ ቢያረፍድም ማለት ነው። ኤኒዌይስ አሁንም ሪከርዱ ሰብረውታል ኦልሞስት እና በየቦታው አይቻለው እያቀባበላችሁት ነበረ። ቻናሉ ሰብስክራይብ እያደረጋችሁለት ማለት ነው የምነት እጣ እንደ የምትሉ የምትለዩ ቤተሰብ ናችሁ። ይህን ልባችሁ እግዚአብሔር አይቀይርባችሁ። የምር የሰው ማደግ የምትፈልጉ መለወጥ የምትፈልጉ አብዛኞቻችሁ አላችሁና በኮሜንት ራሶ ከሌ ቻና ሊከፈትለት ምናምን ብላችሁ ትጽፍ አላችሁና እኔም እጽፍ አለሁ። ዋይዘ የምር አብዛኛው ራሱ እኔ ነኝ የመሌ እንትን ጻፍ ቻና ሊከፈትለት ብዬ ምጽፈው እኔ ነበርኩኝ ማለት የሚሰራው ስራ ደስ ይላል። በጣም ማለት ታለንት አለው ፕራንክ የሚሆን የሚሰራቸውን ስራዎች ጎበዝ ስለሆነ ማለት ነው እና እና እንደዚህ አይነት የምትሉ ደስ ይላል። እግዚአብሔር ልባቸው አይቀይር ማለት ነው። በሱም ስም የከፈታለ ስሙ ሙሉ ስሙ ነው። የነሱ ስም ነው፣ ፕሮፋይሉ የነሱ ፕሮፋይል ነው፣ ባናሩ የነሱ ባናር ነው። ሙሉውን ቪዲዮ ጭነው የከፈቱ አሉ። ይሄንን ጥሩ አይደለም፣ ለእናንተም በኋላ ይጎዳቸዋል። ጥሩ ስላልሆነ ማለት ነው። ኢትዮጵያ ትክፈቱ አይደለም፣ ክፈቱ። አብዛኛው እዚህ ሳውዲ ያላችሁ የምር ቻናል ክፈቱ። ኢትዮፕ ክፈቱ። ኢትዮፕ ከሰራችሁ ይከፍላል። የማይከፍልበት ምንም ነገር የለም እና ይከፍላል ስሩ። በትርፍ ጊዜያችሁ ስራችሁን ተሻምታችሁ አይደለም አሰሪዎቻችሁን ከነሱ እንትን ሰጥ አገባ ገብታችሁ አይደለም በራሳችሁ ትርፍ ታይም ሲኖራችሁ መስራት ኢቭን ራሱ ሰብስክራይብ መደራረግ መሰብሰብ ራሱ በጣም እንደሚከብድ አውቀዋለሁ እና የእኛ ጀማ ግሩፕ ነው። በግሩፕ ተሰብስበን ነበረ የምንሰራው ማለት ነው። እና እናንተም እንደዛ እሆናችሁ ብትሰበስቡ አገር ገብታችሁ እዚህ መሆን የሆናችሁ አገር ገብታችሁ ብሰሩ ትጠቀሙበታላችሁ ብዬ አስባለሁኝ። ኢትዮጵ ስሩ፣ የእውነት ኢትዮጵ በዚህን ሰዓት ኢትዮጵ ከማዳም ስራ ኢትዮጵያ ያዋጣል ብዬ አስባለሁኝ። ማለት በብሩ ሳይሆን አገር ገብታችሁ ትርፉ ይሄ ነው። በእነሱ ዋይፋይ በተርፍ ሰዓታችሁ ይሄንን ብትጠቀሙበት ይጠቅማል ብዬ አስባለሁ። ፐርሰናሌ ሀሳብ ነው። ይሄንን ማለት ነው። ኢቭን እራሱ እናንተ መስራት ባትችሉ እራሱ ወንድም እህት ካላችሁ ስልክ ገዝታችሁ ብር አይደለም፣ ስልክ ገዝታችሁ ልካችሁላቸው ክፈቱ ስሩ ብላችሁ ቡሽ ብታደርጓቸው እነሱ ይጠቀማላችሁ ማለት ነው። የሚሰሙ ነገር ከሆነ በጣም የሚሰሟችሁ ነገር ከሆነ የእውነት ብር እንዳሰጧቸው ስልክ ገዝታችሁ እንደ ለምለም ማለት ነው ስልክ ገዝታችሁ ብሰጧቸው፣ እናንተም ትጠቀማላችሁ፣ እነሱም ይጠቀማሉ ማለት ነው። እናንተ መስራት ባትችሉ እንኳን ማለት ነው እነሱ እንዲሰሩ ፑሽ አድርጓቸው ማለት ነው። ዩቲዩብ ይሰራል ይከፍላል። ከሰራችሁ እና ተጠቀሙበት። ግን ደግሞ የሰውን ቪዲዮ አምጥታችሁ ሙሉን እንዲህ ሀያ አምስት ደቂቃውን ሙሉ እኮ ነው አምጥታችሁ ስትጭኑ የእነሱም ድካም በከንቱ ነው፣ የእናንተም ድካም በከንቱ ነው እና ይሄ ጥሩ አይደለም። እኛ ራሱ አጫጭር እንዲህ ምን ለእነሱ ፕሮሞት ለማድረግ ነው አጫጭር አርገን ቆራርጠን ምንጭ ነው ማለት ነው፣ ለእነሱ ለማስተዋወቅ ሄደው እዛ ሙሉውን እንዲያዩላቸው ሰብስክራይብ እንዲያደርጉላቸው ነው። አጫጭር ቆርጠን የምናስተዋውቅላቸው ማለት ነው እንጂ ሙሉውን፣ ይሄ ጥሩ አይደለም። ኢትዮፕ ደግሞ አይፈቅድም። ኢትዮፕ በኋላ ሞኒ ስትሆኑ በጣም አዛ ነው፣ የምር አዛ ነው። በተለይ ሰዓት ሞኒ ስትሆኑ አድሰን ስትሞሉ